ምንድነው? ያሉን እኔ ለምራቅ ወንድሜ የት ያለው? ምንድነው ወንድሜ ያደረጋት ነገር? ወንድሜ የት ሞገስ፣ ሞገስ፣ ሞገስ፣ ወይኔ የት እንዳለ ታውቃለ? ለብሩክ እማቀው ነገር የለ፣ ታውቃለ? ወንድሜን የት ምንድነው ያደረጋችሁት ነው? በቁሙ ቀበራችሁት ነው ወይስ ስጋውን ዘልዝላችሁ ላሞራ ሰጣችሁት?

ዝና መያዙ እያስጨነቀ ያለው ካሌብ መሲሳ በኤፍራታና በማህሌት ላይ ዛቻና ማስፈራሪያ አድርሶባቸዋል። በኩሏ ኤፍራታን እያስጨነቀቻት ነው። ዝና የማይነካ ሰው ሆኖ ሳለ በጣም ስተሰርተሻል፣ ወዮልሽ፣ ከወጣ አንቺ በህይወት አትገኝም፣ እያለችም መከራዋን እያበላቻት ነው ዳ ካሪቪን በተደጋጋሚ እየደወለ የዝናን አቅጣጫ የት እንደሆነ እየጠየቃት ቢሆንም እርሷን በተደጋጋሚ ሞክራ ስልክ ሊነሳላት እንዳልቻለና የዝና አድራሻ እንደጠፋባትም እየመለሰችለት ነው። ሌላኛው እንግዲህ ዝና በዛው በእስር ሆኖ እየተሰቃየ ነው። በላይ በላይ ቦክስም እንዲሁም በአፍና በአፍንጫው ደምም እየፈሰሰው ነው። ክ ያለበትን ሁኔታ እንዲናገር ቢያስገድደውም በፍጹም አልናገርም ብሏል። መቼም ቢሆን እስከ መቃብሬ ድረስ ይህንን ምስጢር ላላወጣው ቃል እገባለሁ በማለት ሶስት ሆነው እያፋጠቱት ቢሆንም ሞገሴ ግን ወይ ፍንክች ብሏል። ይባስ ብሎ ከዚህ ከታሰርኩበት ከወጣው ሶስታችሁንም ወዩላችሁ በማለት ሶስታችሁንም ወዩላችሁ ሁላችሁም የእጃችሁን ታገኛላችሁ በማለትም ዝቶባቸዋል። መድብል እንዲህ ዝናናግቶ እያሰቃየው አንዳች መፍትሄ አገኛለሁ ቢልም ምንም የተለየ ጠብ የሚል ነገር አላገኘም። መጨረሻ ማህሌት እና ኤፍራታ በዛችው በጠባብ ጎጇቸው የሆነ ሰው መጥቶባቸዋል። ይህ ሰው ማን ሊሆን ይችላል? ዝና ከታሰረበት አምልጦ ወይስ ካሌ መሲስ አመጣባቸው? ማንነቱን ለመለየት የሚያስቸግር ሰው ፊታቸው ላይ ተገትሯል። እነርሱም ለከፍተኛ መደናገጥ ተዳርገዋል። እድብልም በሌሊት ተነስቶ መብራቱን አብርቶ ለመውጣት እያሰበ ነው። ምናልባትም ዝናን ያገተበት ቦታ ሊሄድ ይችል ይሆን? ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይዛ እያልኩ ምሳሌ ድራማ ክፍል 89 ምን አዲስ ነገር አለ? በባለፈው ክፍል እንደተመለከት ነው ዝና እዛው እንደታሰረበት፣ እባክህን ብሩኬን የት ነው ያደረሳችሁት? የወንድሜን አቅጣጫ ንገረኝ፣ ከአንተ ምንም አይነት ጉዳይ የለኝም በማለት መድብል ዝናን እያስጨነቀው ቢሆንም ዝና ግን በፍጹም በማለት ያን ያህል በላይ በላይ እየተደበደበ ባፉ ደም እየፈሰሰውና ግንባሩም ተፈንክቶ በሚያሳዝን ሁኔታ በተደጋጋሚ ለከፍተኛ ጉዳት ተዳርጎ በፍጹም እውነታውን አልናገርም ብሎታል። እስከ መጨረሻ መድብል ትናገራለህ እያለም ጉርቦን እንቅ አድርጎ ይዞት ነበረ። ዝናም ይህ ሁሉ እየሆነበት በመድብል ላይ ከመሳለቅ ውጪ ምንም አይነት አንዳችም ነገር አይታይበትም ነበረ። እስከ መጨረሻም ይህ ዝናን ሁኔታ ለማየት ወደ ታገተበት ቦታ ዳጣና ሞገስ የመተው ነበረ። ሲያዩት እጅግ በጣም በሚያስፈራ ሁኔታ እንደዛ ጥርሶቹ ደም በደም ሆነው ተጨማልቀው ነበረ። ዳጣ የተመለከተችው ሲያስፈራ፣ ለምን አንለቀውም ማለች። መድብል ክፉኛ እየታገለውና እስከ ሞት ህቅታ ድረስ ጉዳት እያደረሰበት ስለነበረም ሞገሴ ክፉኛ ፈርቷል። ማለትም በህግ ተጠያቂ ከመሆናችን በፊት መጠንቀቅ ይኖርብናል። ተወ፣ በቃ ልቀቀው እያለም ለማማለድ እየሞከረ ነው። እድሜን ሁኔታ ሳይናገር አለቀውም በማለት በተደጋጋሚ በቴስታም በቦክስም እየመታው ነው። ሩክን ሁኔታ እንድናገር ፈልግህ ነው አይደል? እንግዳ ውስጥ ጠብቀኝ እናገራለሁ አለ፣ የሚናገር ይመስል እስከ መጨረሻም ተናገር እያሉ በተደጋጋሚ በደረሰበት ዱላ አሁንም ይናገራል የሚባል ተስፋ ቢኖርም፣ እርሱ ግን ከት ብሎ ሳቀባቸው። ጭራሽ ትስቃለ ታሾፋለህ? እያለም መድብል በላይ በላዩ እየደበደበው ነው። ዝናም እጆችና እግሮቹ ታስረው እንደዛ ደም እየደማ ጭራሽ ትወጣላችሁ ከዛ በኋላ በእናንተ ላይ የማደርሰውን ጉዳት እኔ ሞገሴ አይደለውም ታያላችሁ፣ በማለትም ይዝትባቸዋል። መድብልና ሞገሴ ከነበሩበት ሲሸሹ ዳጣ ግን ካጠገቡ ቆማ እያየችው ነበረ። በእርግጥ ከዚህ በፊትም ዝናን እንደምትፈራው ይታወቃል። አሁን ደግሞ በደረሰበት ጉዳት እጅግ አስፈሪ ገጽታም ተመልክታለች። በጣም ነው የምታስፈራው፣ ኔማ ልንገርሽ፣ በማለትም ለማባበል ሞክሯል። ዳጣ እውነቱን ስለመሰላትም ተጠግታለች። ይህኔ ዘሎ ጀሮዋን በጠርሷ የዘለዝላት ገብቷል። ታዲያ እሪ ስትል የደረሱላት ሞገሴና መድብል ባይኖሩም አኖሮ ገድሏት ነበረ። ማህሌትም በዝና ስልክ በተደጋጋሚ ስትሞክር እየሰራላት ስላልነበረ ለማን እንደምትደውል ግራ ትጋብታለች። ሆኖም ከካሌብ ደግሞ ሌላ ጥያቄዎች መጥተዋል። ካሌብ ዝና የት ነሄደው ሰሞኑን ስልክ እያነሳልኝ አይደለም በደህናው ነው በማለት ጠይቋታል። ይሄኔ ኤፍራታ በስተ መጨረሻም ትክክለኛውን ሚስጥር አወጣለች። ለመድብል ደዌና እንዲለቀው ካላደረግሽ አንቺ በህይወት አትገኝም እያለችም ዛተችባት። ኤፍራታን በጣም ፈራች፣ ተርበተበተች። ምን ማድረግ እንዳለባትም ግራ ተጋባች። ሆኖም አሁን ማድረግ ያለብሽ ዞሮ ዞሮ እንዲለቀው ማድረግ ነው። ካለበለዛ ያ ካሌቪ የሚባል ሰይጣን አንቺንም ሆነ ኔን ቆራንጦ ይገድለናል፣ እመኝኛለቻት ይሄኔ ኤፍራታም ወዳውኑ ለመድብል ስልክ በመደወል እባክህ መድብል እኔ እየተጨናነኩኝ ነው። በህግ ተይዥ እስር ቤት ከመግባቴ በፊት እርሱን ልቀቅልኝ፣ ያለችም ጠየቀችው። እርሱም እገድለዋለሁኝ ይህን ወንድም ሲጠፋ ምንም አልመሰለሽም አይደል? ስለዚህ ስለ ዝና ደግሞ ስት ጨናነቂ እኔም ወንድሜ የሚጨነቅለት ሰው እንዳለ ልታውቂ ይገባል በማለት ሰቧ ፈቃደኛ ሳይሆንላት ቀርቷል። ኤፍራታ በዚህ መካከል ከባድ አጣብቂኝ ውስጥ ገብታለች። ሌላኛው እንግዲህ ካሌብን በተደጋጋሚ እየደወለ ማህሌትን እያስጨነቃት ነው። ማህሌትም እሷም በበኩሏ ሞክራ እንዳልተሳካላትና ዝና በምን አይነት ሁኔታ እንዳለ እንዳላወቀችም እየነገረችው ነው። እስከ መጨረሻም ቀጥታ ወደ እነ ቅድስት ቤት ነበረ ያመራችው። ወይዘሮ ማህሌት መድበል የት ነው ያለው? ዝና ጠፍቶኝ እያለችም ነገረቻት ስለ ዝና መድብል ምን የሚያውቀው ነገር አለ ለማንኛውም እኔ አይመለከተኝም በማለት ወደ መጣችበት እንድትመለስም ታደርጋታለች ሞገሴና ዳጣም መድብልን እንዲረጋጋና ና ያለበትን ክፍል ትቶ እንዲወጣ አድርገውት ነበር ሆኖም የዝና እጆች የተቆለፉበት ቁልፍ መክፈቻ ው እዛው ነው የወደቀው መንገድ ላይ ኪሶቹን ሲፈትሽ ይህንን ቁልፍ ሊያገኘው አልቻለም ቁልፍ የንረስቸው እያለም መንገዱን ወደ ኋላ በማድረግም ሩጫውን ይቀጥላል። ዝና ወደ ታገደበት ቦታ ሲያመሩ እነርሱም ከኋላ ከኋላ አብረውት እየሮጡ ነበር የመጡት። ሆኖም ቁልፉን አግኝተውታል። እርሱ ግን ለመፍታት እየታገለ ነበር። ማለትም ይሄው ዝና ምንም የማይችል መሰላቸው አይደለ። በመጀመሪያ ጎልያድ የሚወድቀው በአንዲት በዳዊት ጠጠር ነው። ይህንን ጎልያድ የመሰለ ሰው መውደቁ እጅግ በጣም የሚያስገርም ነው። ለማንኛውም ብዙ ትቢታም ሰዎች እንደዚህ ባልባሌ ነገር ሲወድቁ እንመለከታለን በማለት ሲሳለቁበት እንደነበርና እኔኔ ጎሊያድ በአንዲት ጠጠር የሚወድቅ ሁላችሁንም አሳያችኋለሁ እያለም ዛተባቸው። ታዲያ ቁልፉ ለመክፈት ሙከራ እያደረገ ባለበት ሰዓት ነበረ እነ ሞገሴ እየደረሱበት፣ ወደውኑም ቁልፉን ይዘው ተከታትለውም ይወጣሉ። እዚህ ሁኔታ ቆይተውም ወደ ቤት ሲመለሱ ምግብ ቀርቦላቸው እየበሉም ዝና እንደተያዘ እና ዛው እንደታገተ እንደሆነም ለቅድስት ነግረዋታል። ቅድስት በጣም ተደስታለች። ነገር ግን አንዳንድ ጥያቄዎቿ የምሳሌ እጅግ በጣም አሰልችና ከአእምሮ በላይ ሆኖ እያጨናነቃት እንደሆነም ለመድብል ነግረዋለች። እኔ ለምሳሌ የምመልስላት መልስ በጣም እያስጨንቀኝ ነው አባቴ ስትለኝ ብዙ ጊዜ በሀሰት ዋሽቻ ታውቃለሁኝ። እስከ መቼ ይህስ ነገር ሊቀጥል ይችላል? እኔ ከህሊኔ ጋር እየተጣላው ነው፣ በማለትም ለመድብል ነግረዋለች። መድብልም እሱማ ትክክል ነሽ፣ እኔም ወንድሜን ባገኘሁት እንጂ እያለ በወንድሙ መጥፋት ምን ያክል ጭንቀት ውስጥ እንደገባም ገልጾላታል። እንግዲህ መድብል በሌለበት ሰዓት ወደ ውጭ በመውጣት ጨዋታ እየተጫወቱ ሳለ ከዛ ከደላላዩ ጋራ ቀድሞ ቤታቸው መጥቶ ስጋ አብረው በልተው እንደነበርና አሁንም ስጋ ስትሰሩ ጥሩኝ እያለም ሲያናግራቸው ነበረ። በዚህ መካከል ከሆነ ሰው ጋራ ስልክ ይደዋወላል። ሚስት ፈልግልኝ፣ ቤት ያላት እንደዚህ ሚዋ ደግሞ በሀያዎች ውስጥ የምትሆን በማለት ለዚህ ደላላም ነግሮታል። ሚስት በድለላ የዚህ ደላላ መልስ የነበረው እንደዚች አይነቷን ሴት እኔም ባገኘዋት የሚል ነበር። ማህሌትም መድብልን ስልክ ደወለትና እባክሽን አስፈችው እያለች እየተጨቃጨቀች ነው። ሆኖም ኤፍራታ ስትጨናነቅ ወደ አሁኑ ስልክ ሞክራለት ነበር ለመድብል። መድብልም ይህንን ስልክ ወደ አሁኑ ሲጽሁፍ አድርጎባታል። ታዲያ በጣም እየተናደደች እስከመቼ ድረስ ነው እዚህ ጋር ጭር የሆነ ሰው ጋር ልንቀጥል የምንችለው? ለማንኛውም ይህ መድብል የሚባል ሰው እጅግ በጣም አደገኛ ሰው ነው እያለችም ምን ያህል እንደተማረረችበትና በተለይ አግቶ ይዟት ሳለ ብዙ ፈተና አሳይቷት እንደነበረ የምታስታውሰው ነገር ነው። አሁንም ቢሆን ከመድብል ጋር መጋፈጧ ለከፍተኛ መስዋዕትነት እየዳረጋቸው እንደሆነም በምሬት ስትገልጽ ትታያለች። በስከ መጨረሻ ማህሌትና ኤፍራታ በተቀመጡበት የሆነ ሰው መቶባቸዋል። ይህ ሰው ማንነቱ ባይታወቅም ዝና ከእገታ ያመለጠ ይመስላል። በእርግጥ ዝና ገና በእገታ ሆኖ የመድብልን ጥፊና ቦክስ ሲቀምስ ሳለ ኤፍራታ ሰራሽልኝ፣ አንቺ ነች ነች ለዚህ ሁሉ ጉዴ ዳረግሽኝ እናም ስወጣ ሳይሻለው በማለት እንደዛ ተባትና መጀመሪያዋ ተጠቂ ኤፍራታ እንደምትሆን ዝቶባት ነበር። የታሰረበት ከእገታ አምልጦ ምናልባትም ወደ እነ ኤፍራታ ቤት ይሄደ ይመስላል። ወይስ ካሌብ መጽሐፍ መጥቶ ይሆን? መድብልም በሌሊት ተነስቶ መብራቱን አብርቶ ከዛም በሩን ከፍቶ ወጥቷል። ምናልባትም ዝና ካለበት ተፈቶ ወጣ የሚለው ወሬ ሰምቶ ይሆን? ወይስ ለራሱ ጉዳይ የተነሳ ይመስላል። በቀጣይ ክፍል አብረን የምንመለከት ይሆናል። ለዛሬ ምሳሌ ድራማ ክፍል ሰማንያ ዘጠኝ ይህንን ይመስላል። ብሩኬ ካሁን አሁን ይመጣል፣ ድራማውን ይቀላቀላል፣ ድምቀት ሆኖም ይቀጥላል ብንል አሁንም ብሩኬ የውሃ ሽታ ሆኖ ቀርቷል። ብሩኬ መምጫ አሁንም የምሳሌ ድራማ ተከታታዮች እጅግ በጣም እንደናፈቁትና ኦኬ፣ የድራማው ድምቀት በመሆኑም የተነሳ ዛሬ ላይ እሱ ባለመኖሩ አንዳች ነገር የጎደለ ይመስላል። ለማንኛውም በዛሬው ክፍል ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ እያልኩ ለቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠየቅኳችሁ። ባይ ባይ።